አዲስ ቀን በያላችሁበት እየደረሰ ነው። በቀጥታ ስርጭት ከኢትዮጵያ ቴሌቪዥን አብራችሁን ስላላችሁ እናመሰግናለን። እንቀጥላለን። ቀደም ብሎ ያነሳ ነውን የሀገር ጉዳይ የአገልግሎት አሰጣትን ተቋማት የተቋማትን የአገልግሎት አሰጣት የማዘመን ጉዳይ በዚህ የምንገተው አደለም። ቀን በዜና ኢትዮጵያ፣ እንዲሁም ምሽት በኢቲቪ 57 ተጨማሪ መረጃዎችን የምናደርሳችሁ ነው የሚሆነው እንድትከታተሉት ከወዲሁ እንጋብዛለን። በአዲስ ቀን አሁን የዶክስትሪ መረጃዎችን የምንከታተልበት ሰዓት ላይ እንገኛለን። ባልደረባችን ንብረት የተሆነ ቀደም ብሎ በመግቢያችን ላይ አስተዋወቀን ጉዳዮች ይዞ ተመልሶ ተገናኝተናል። ንብረቴ መቀጠል እንችላለን። እንኳ እንድና ቆያችሁኝ። የዛሬውን መረጃ እናንተ በመጠየቅ ልጀምር። እንዲ የእድሜ ጉዳይ ቀደም ጠየቁት አልመለሰም፣ ተውኩት። የዲጂታል መታወቂያ ወጥታቸዋል፣ አወጥተናል። ስለ ዲጂታል መታወቂያ ለማውራት ነው ዛሬ ፋይዳ እንግዲህ ጠቅላይ ሚኒስትር ትናንት ፋይዳ ካርድ ብቻ አይደለም የሚል ንግግር አድርገው ነበር። እና ፋይዳ እንግዲህ ትላንትም ዓለም አቀፍ ጉባኤ አዲስ አበባ ውስጥ ተጀምሯል። ማህበራዊ መገናኛ ብዙሃን ላይም ትኩረት ያገኘ ጉዳይ ነው። በዋና ዋና መገናኛ ዘዴዎችም በትልቁ እየተላለፈ ያለ ጉዳይ ነው እና የፋይዳ መታወቂያ ከመታወቂያ ያለፈ ትርጉም ያለው ስለመሆኑ ጠቅላይ ሚኒስትሩ የተናገሩበት ነው። እንግዲህ የተለያየ መታወቂያ ስርዓት እዚህ ሀገር አለ እነዛን የተለያዩ ማንነቶችን ወደ አንድ የሚያመጣ እንዲሁም ደግሞ ኢትዮጵያዊነትን የሚለይበት መንገድ ነው ብለው ንግግር አድርገዋል። እሳቸው ከዚህ ቀደም ከአንድ መገናኛ ብዙኃን ጋር በነበራቸው ቆይታ ስለ ፋይዳ ሲያነሱ በተለይ ከጎረቤቶቻችን ጋር የምንጋራቸው በርካታ ባህሎች አሉ፣ በመልክም በቋንቋም የምንግባባቸው በጎረቤቶቻችን ከኤርትራውያን ጋር፣ ከሶማሊያን ጋር፣ ከኬንያ ከሌሎች ሀገራት ጋር ኢትዮጵያውያን በባህልም በመልክም የተለያየ ካልቸራል ጉዳዮች የምንመሳሰልባቸው ጉዳዮች አሉና አንተ የዚህኛው ሀገር፣ አንተ የዚህኛው ሀገር ዜጋ ምለን የምንለይበት መንገድ ያን ያህል የዘመን አልነበረም። አሁን ኢትዮጵያውያን የሚለዩበት መንገድ አንዱ ይሄ ፋይዳ አገልግሎት ነው ብለው ንግግር አድርገው ነበረ። ከዛ ባለፈ ደግሞ በተለይ ኢትዮጵያ ወደ ዲጂታል ዓለም ለመግባት የምታደርገው መግቢያዋ የዲጂታል አይዲ ነው የሚል ሀሳብን አንስተው ነበር። እና በርካቶች እየተነጋገሩበት ያለው ኢትዮጵያ ወደ ቴክኖሎጂ የምትመጣበት ከሰሞኑ የነበረውን የድሮን ትርኢት አይተናል፣ ሌሎች የቴክኖሎጂ ጅማሮችን እዚህ ሀገር ላይ አይተናል። እና የእነዚህ ሁሉ መሠረት ፋይዳ ነው በሚል ንግግር አድርገዋል ጠቅላይ ሚኒስትሩ። እንግዲህ ፋይዳ ካርድ ብቻ አይደለም ብለው ሲናገሩም አንዱ ይሄ ነው። በተለይ የብድርን ጉዳይ ከዚህ ቀደም አንስተው አንድ ፋይዳ መታወቂያ ያለው ሰውና ፋይዳ የሌለው ሰው ብድርን ለመውሰድ በሚሄድበት መንገድ የፍጥነትና የሚያገኝበት እንዲሁም ደግሞ የአስተማማኝነት ባንኮችና ሌሎች ተቋማት ለዛ ሰው ብድር ለመስጠት የሚጥሉበት እምነት ይለያያል ብለው ሲያነሱ ነበር እና ይህ በጣም በርካቶች እየተነጋገሩበት ያለው ጉዳይ ነው። እስካሁን ድረስ ወደ 15 ሚሊዮን የሚሆኑ ኢትዮጵያውያን የፋይዳ መታወቂያን ወስደዋል። በቀጣይ ወደ ዘጠና ሚሊዮን የሚሆኑ ሰዎችን ተደራሽ ለማድረግ እየተሰራ ነው ያለው እና በርካታ ሀገራትም ፋይዳ መታወቂያን ስያሜውን እየቀየሩ የሚጠቀሙ በርካታ ሀገራት አሉ። ኢሬዚደንስ ይሉታል በተለይ ከዚህ ከቴክኖሎጂ ጋር የተያያዘ ሀገር ነውና የበለፀጉ ሀገራት ቀድሞ የጀመሩት ነው። እኛ አሁን እየገባንበት ያለው ነው። በርካታ ተቋማትም አሁን ላይ እንደ እንደቅድመው ሁኔታ እያደረጉት መጥተዋል። በተለይ አሁን ፓስፖርት ለማውስጣት የፋይዳ መታወቂያን እንደ አንድ መረጃ ማቅረብ ይጠበቅብሃል። በሚቀጥለው ዓመት ተማሪዎች ወደ ትምህርት ቤት ሲገቡ ከሚጠየቁት ዋነኛውና ተማሪዎች ለመዝገባ ከሚያገለግሉበት መንገድ አንዱ የፋይዳ መታወቂያ ነው እና እዚህ ላይ በርካቶች የተነጋገሩበት ያለው ጉዳይ ነው። ጠቅላይ ሚኒስትሩም እንግዲህ ከታላቁ ሕዳሴ ግድብ ጋር አወዳድረው ሲናገሩ ነበር። የገርድን የፋይዳን ጥቅም ትላንት ደግሞ እዚሁ የአይዲ ፎር አፍሪካ ጉባኤ ላይ ሲናገሩ ወደ 6.9 ትሪሊየን ብር በፋይዳ ዲጂታል መጠቀም ከጀመርን በኋላ የዲጂታል ገንዘብ ዝውውሮችን ይህን መታወቂያ በመጠቀም ተከናውኗል ብለዋል። በጣም ለኢትዮጵያ ይዞት እየመጣ ያለው ጥቅም ሰፊ ነው። እዚህ ላይ በርካቶች የተነጋገሩ ነበር። የመጀመሪያው መረጃችን አድርገን የመረጥ ነውም ለዛ ነው። ሁለተኛው መረጃችን እንግዲህ ወደ ኋላ መለስ ብሎ ወደ ትውስታ ይወስደናል። እንግዲህ እኛ በጣም በወቅቱ ወይ ያልተወለድንም ወይ ልጆች ነበርን ማለት ይቻላል። የህዝብ ለህዝብ የሙዚቃ ቡድን በተለያዩ ሀገራት በመሄድ ኢትዮጵያን ያስተዋውቁበት የነበረ መድረክ እስካሁን ድረስ በአርቲስቶችም ሲያወሩ ስትሰማ፣ መጻሕፍትን ስታነብ ኢትዮጵያን እንዴት ያስተዋውቁ እንደነበረ በስፋት እናውቃለን። እና ትላንትና አንድ መርሃ ግብር በአድዋ ሙዚየም አዳራሽ ተካሂዶ ነበረ። የተለያዩ አርቲስቶች የሽኝት መርሃ ግብር ነበረ። በተለያዩ ሀገራት በመሄድ ኢትዮጵያን የማስተዋወቅ መርሃ ግብር ነው። ይሄ እንግዲህ በሰባዎቹ ያኔ የህዝብ ለህዝብ ተብሎ ኢትዮጵያን የማስተዋወቅ ስራው እንደ አዲስ አሁን የተጀመረ ይመስለኛልና ትናንት አንድ የነበረው ደስ የሚል ፕሮግራም ነበረ። የጥበብ ስራዎች ሲቀርቡ ነበር፣ የተለያዩ ስራዎችን አይተናል። ኢትዮጵያዊነት የሚያሳይ እንግዲህ ከአምሳ በላይ ኢትዮጵያ ውስጥ በህገ መንግስቱ የተታወቀ ወይም የፌዴሬሽን ምክር ቤት እውቅና የሰጣቸው ወደ 76 የሚሆኑ ብሔር ብሔረሰቦች አሉ። አሁን በባህር ማዶ ጉዞ የሚያደርጉት አምሳ ብሔረሰቦች የተወከሉበት የባህል ቡድን ነውና የኢትዮጵያን ባህል ምን ያህል ለማውጣት ያለውን አቅም እዚ ላይ እንመለከታለን። ማህበራዊ ሚዲያ ላይ በርካቶች ሀሳባቸውን ሲሰጡ ነበረ እንግዲህ ከ76ቱ ብሔረሰቦች በአንዴ 50ውን ብሔረሰብ ወደ ውጭ ሀገር በመላክ ኢትዮጵያ ምን ያህል የተለያየ ባህል እንዳላት ሙዚቃዋን፣ አመጋገቧን፣ አለባበሷን ለዓለም ያሳያሉ። እንግዲህ ዲፕሎማሲ የሚሰራበት ትልቁ የህዝብ ለህዝብ መድረክ ነው ተብሎ ይጠበቃል እና ወደ ከዚህ ቀደም ጀምረነው ውጤታማ የነበርንበት ትላልቅ አርቲስቶች ስጠይቃቸው በትዝታ ወደ ኋላ በቁጭት የሚያነሱትና መጅ መቀጠል የነበረበት ስርዓት ነው። ትላንት ያንን አይተናል። እኔ እንግዲህ አዲሱ የህዝብ በህዝብ ብያዋለሁ። በእኛ ትውልድ የተጀመረ ኢትዮጵያን በዓለም መድረክ የምናስተዋውቁበት መድረክ ነው። እዚህ ላይ በርካቶች እየተነጋገሩበት ነው። ትላንት ተጀምሯል። በቀጣይ እንግዲህ የተለያዩ መረጃዎች ይወጣሉ። ኢትዮጵያን በዓለም አቀፍ መድረክ ከሚያስተዋውቁ አትሌቶቻችን እናውቃለን። እንግዲህ የኢትዮጵያ ባንዲራ በዓለም ከፍ አድርገው ከማሳየት ቀዳሚዎቹ ናቸው። በዚህ ዘመን አሁን ደግሞ በሙዚቃው ረገድም በባህል መንገድም እንደዚህ የተመጣበት መንገድ በጣም ደስ የሚለው ትላንት የነበረው አንዱ ትልቁ መድረክ ይሄ ነው። ሌላኛው መረጃችን የተቋማት ይግዙት የተባለለት የፈጠራ ስራ ዚዩት ኢትዮጵያ ቴሌቪዥን ላይ የቀረበ የፈጠራ ስራ ነው። ነጋድራስ ፈጠራ ውድድር በየሳምንቱ እሁድ ይተላለፋል እና እዚህ ላይ አንድ የቀረበ በጣም ዳኞችም በአድናቆት ሲመለከቱበት የነበረ ፈጠራ ነው። የወልቂጤ ዩኒቨርሲቲ መምህር ነው እና ይዞት የቀረበው ጉዳይ አሁን መንግስት ተቋማት በተለይ በወረዳና በቀበሌ አስተዳደር ስትሄዱ ኃላፊው የለም። ለማስፈረም አንድ ወረቀት ለማስፈረም እኮ ሶስት አራት ቀን እና ከዛም በላይ የሚመላሉ ሰዎች በርካቶች ናቸው። ይሄኛው የፈጠራ ባለቤት ይዞ የመጣው ጉዳይ ማንኛውም ኃላፊ ቤቱ ውስጥ ሆኖ በቴክኖሎጂ መንገድ ፊርማውን የሚያስቀምጥበት፣ ደብዳቤዎችን በቀሪዎች የሚያወጣበት፣ እንዲሁም አንድ የቢሮ ሰራተኛ የሚሰራውን ስራ ይህ ቴክኖሎጂ ይተካል። ዲጂታል ሌተሪንግ የሚል ሲስተም ነው ይዞ የመጣውና በጣም ተቋማት ሊገዙት ይገባል በሚል ዳኞች አድናቆት ሰጡት ነበረ። አሁን ኢትዮጵያን ዲጂታል ለማድረግ የተጀመሩ ስራዎች አሉ። ወደ እሱ መቀላቀል ነው ማለት ነው። ይሄ ደግሞ በጣም ወደ ታች ወደ ህዝቡ የቀረበ አገልግሎት ነው። ያው በርካታ ቢሮዎች አካባቢ ስቴጅ አሁን አንድ ኃላፊ አንድ ወረቀትን ለማስፈረም ኃላፊ የለም ተብለሽ መመለስ የለብሽም እና አንድ ኃላፊ ስብሰባም እየመራ ይሁን የትም ቦታ አውቁጭ ብሎ ያንን ስርዓት የሚያረጋግጥበት እና ደህንነቱ የተረጋገጠ ስለመሆኑም ሁለት ተቋማትም አሁን ላይ መተግበር ስለመጀመራቸው አንስቷል እና ይሄ በጣም ሲደነቅ የነበረ ፈጠራ ነው። ማህበራዊ ሚዲያ ላይም እኛ በተለያዩ ማህበራዊ ሚዲያ አማራጮቻችን ከጫነው በኋላ በርካቶች ሀሳብ ሲሰጡበት የነበረው ጉዳይ ነው። ሌላኛው መረጃችን እንግዲህ የታጅቦ የገባው አንበሳ አዲስ አበባ ውስጥ ይሄ በርካቶችን እያነጋገረ ያለ ጉዳይ ነው። እንግዲህ አንበሳን በተለያየ መንገድ ከጫካ የመያዝ ተግባራት ይከናወናል። አንደኛው ከአካባቢው በተለይ ከስነ ምህዳሩ ጋር ከሰዎች ጋር የእንስሳትና የሰው ግጭት በሚፈጠርበት ጊዜ ይሄ ከጥቅም ጋር ተያይዞ ነው። ሰዎች አካባቢውን ለማልማት ወይ የሆነ ነገር በሚያደርጉ ጊዜ ከእንስሳት ጋር የሚደርስ በደል አለ። ያንን ለማስቀረት አንበሳ ይያዛል። ከዛ ባለፈ ደግሞ ለምርምር እንዲሁም ደግሞ የእንስሳትን ጤና ለመጠበቅ እንስሳትን የመያዝ ስራዎች ይሰራሉ። እንግዲህ ከሰሞኑ ከበረሃ ተይዞ ወደ አዲስ አበባ የመጣ እንደ አንበሳ ነው። እዚህ አዲስ አበባ ውስጥ አዲስ ዙ ፓርክ ውስጥ የገባ ነውና በጣም በርካቶች ሲያነጋግር ነበር። ታጅቦ የገንባ አንበሳ ነው እንዴት ተያዘ? በሚል ባለሙያዎች ሲያብራሩ ነበረ። እንግዲህ አንበሶችን በተለያዩ የሳይንሳዊ የቴሌቪዥን ስርጭቶች ላይ እንዲሁም ደግሞ በተለያየ መንገድ እንዴት ሲያዙ ተመልክታችሁ ከሆነ የተለያዩ አማራጮች ተጠቅመው አንበሳን ይዛሉ። በተለይ አንበሳ የሚያዘው በሌሊት ነውና በጣም የሚያስገርም ነገር አለው። በጣም ኃይለኛ እንስሶች ውስጥ ከሚመደብ አንበሳ ነውና ይህንን ለመያዝ በተደረገ ጥረት ትላንት እና ከትላንት ወዲያ ወይም ሰሞኑን ወደ አዲስ ዙ ፓርክ የገባው አንበሳ በርካቶችን እያነጋገረ ነው። የተያዘበት ጥበብም ከዚህ ቀደም በሌሊት የተያዙ አንበሳዎች ወደዚህ ዙ ፓርክ ሲገቡ ነበር እና በፖሊስ ታጅቦ እንግዲህ አዲስ አበባ ውስጥ እንደ በጣም በሚገርም መንገዱ እንስሳት የሚያዙበት መንገድ የሚያስገርም ነው እና ወደ ፓርኩ ገብቷል። ከዚህ በኋላ ሰዎች ወደ ፓርክ እየሄዱ አንበሳን በቀላሉ ይጎበኛሉ ማለት ነው እና የተያዘበትን መንገድም ባለሙያዎች ሲያብራሩ ትንሽ የሚገርም ነገር አለው አንበሶችን ለመያዝ በጣም ያው አስፈሪ እንስሳት እንደሆነ ይታወቃል። እና ያ የሄዱበት ጥበብ አሁን በዓለም አቀፍ ደረጃ እንደዚህ ለማድረግ ዳርቲንግ ሲስተም የሚባለው በተለይ ማደንዘዣዎችን ወደ እንስሳቱ በመተኮስ ለጊዜው በሚወርቁበት ጊዜ እንስሳቱን በመያዝ በኋላ ላይ የማንቂያ ማደንዘዣ ድጋሚ ይወጉና በአየር በሚያስገባ የማጓጓዣ ስርዓት ወደ ፓርኮች የሚገቡበት መንገድ ነው እና ትላንት ከትላንት ወዲያም እንግዲህ አዲስ አበባ ውስጥ ያየነው ይሄን ነው። በጣም በርካቶች እየተነጋገሩበት የነበረው ጉዳይ ነው። ሌላኛው መረጃችን ወይ የመጨረሻው መረጃችን የምናደርገው ቅድም ሀብታሙን የጠየኩት ጉዳይ እዚህ ይመጣል። እስካሁን አልመለስክልኝም። በእርግጥ በዩኒቨርሲቲ በስንት ዓመታችን ገባን የሚለው በጣም የሚያሳስብ ጉዳይ፣ የዚህ ህፃን ጉዳይ ግን በርካቶችን የሚያነጋግር ጉዳይ ነው። አሁን ላይ 12 ዓመቱ ነው። የኒውዮርክ ዩኒቨርሲቲ ተማሪ ነው። እንግዲህ ከአራተኛ ወደ ስምንተኛ ከስምንተኛ ወደ ዘጠነኛና ከዘጠነኛ ወደ አስራ ሁለተኛ ክፍል በአንድ ጊዜ የተሸጋገረ ልጅ ነው። በአራት ዓመቱ ደግሞ ከቀድሞው የአሜሪካ ፕሬዚደንት ባራክ ኦባማ በሂሳብ ሊቅ የእውቅና የተሰጠው ልጅ ነው። በ28 እንደ አውሮፓውያን አቆጣጠር ደግሞ ከሁለት ወይም ሶስት ዓመት በኋላ ፒኤችዲውን ለመያዝ ጥረት እያደረገ ያለ ልጅ ነው። እንግዲህ በኒውዮርክ ዩኒቨርሲቲ የ200 ዓመት ታሪክ ያለው ዩኒቨርሲቲ ነው። ይህ ህፃን በዩኒቨርሲቲ ታሪክ የመጀመሪያው ነው በ12 ዓመት ዩኒቨርሲቲ ውስጥ ሲገባ። እንግዲህ በተለይ በዓለም አቀፍ ደረጃ በዚህ በሂሳብ ትምህርት ልቀው የተገኙ ሰዎች በኒውዮርክ ዩኒቨርሲቲ ለመግባት በርካታ ጥረቶችን አድርገው የማይሳካበት ዩኒቨርሲቲ ነው። በጣም ስመጥርና በዚህ በሂሳብ ስሌቶች የሚታወቅ ዩኒቨርሲቲ ነው። ይህ ህፃን ግን በ12 ዓመቱ አሳክቶታል። በርካቶች እየተነጋገሩበት ነው። ከሁለትና ሶስት ዓመት በኋላ ደግሞ የፒኤችዲ ዲግሪን ይዤ ዓለምን አስደንቃለሁ የሚል ሀሳብ ሰጥተዋል። በርካቶች እየተነጋገሩበት ያለው የመጨረሻውና የውጭ መረጃችን ይሄ ነው። እናመሰግናለን። ንብረት ለመረጃዎች